ዛሬ እንግዲህ በአዲስ ቪዲዮ ተመልሰ መተናል ማለት ነው። ትንሽ ጠፋ ብለን ነበረ። የጠፋ ነው ሰሞኑን በጣም በባለፈው በሰራሁት ቪዲዮ አይተወት ነበረ። አንቺ በዛ ሰዓት አልነበርሽም። የት ነበርኩ? በሰዓቱ የት ነበር? ከቤት ውጭ ብዬሽ እኔ የሰራሁት ቪዲዮ ቅዳሜ ቀን ነው። ውድ ቀን ነበር እና አላውቅም ነበረ ቪዲዮ የማየውን ነገር ተፈጥሮ ያው እኔም በግድ ነው ወጥቼ እንትን ያልኩት። ይሄ ነገር ያው ባንቺ እናት ነው። ይሄ ነገር በአብዛኛው እየደረሰብን ያለው ያ ደግሞ በጣም ነገሮቹን ያከብደዋል። እኔም እስከዛሬ ታግሽ ያለው አንቺም የታገሽ ነበር እስካሁን ድረስ መቆሚያ የለውም እና የመጨረሻ በቃ ይበቃል ብዬ ነበር ያንም ቪዲዮ የሰራሁት ስቲል ግን ማቆም የለም። ሆኑ ገባሽ። ሌላም ነገር ነው እየተወራ ያለው ሰምተሸዋል። ሁለታችን አይተነዋል። የመጨረሻ ነው የሚከብደው። ያው በጣም ለአይምሮ የሚሰቀጥጥ ነገር ነው እየተወራ ያለው ማለት እኔ ራሱ ላይ ለማሰብ ራሱ ደስ የማይል ነገር ገባ። አሁን እንዴት እንደማወራው ራሱ እንትን እያለኝ ነው። ገባሽ። አንዳንዴ ነገሮች ምን ያህል ፈተና እየደረሰብን እንደሆነ መገመት አያውቀትም። እዚህ ጋ ሁለት ልጆች አሉን። ወደፊት ሲያድጉ ምንድን ነው የሚያዩት? እና አሁን ይህን ዛሬ ቪዲዮ ልንሰራ የፈለግ ነው። አንዳንዴ ዝም ብሎ ውሸት ሲወራ እውነት ይመስላል። ሰው ጆሮ ላይ ይገባል፣ ያዳምጡታል። ከዛ የሚቀበለው ይቀበለዋል፣ የማይቀበሉ አይቀበለውም። ግማሽ ፐርሰንት ያምናል፣ ግማሹ ፐርሰንት አያምንም። እና ውሸት ሲወራ ሳይሆን ሰው ዝም ሲል አሁን ለምሳሌ ነገሮችን አንድን ሰዎችን ላብላችሁት ንቃችሁት፣ ዝም ስትሉ በቃ ዝም ማለች፣ ያ ማለት እውነት ነው የሚባል የሆነ የድንቁርና አስተሳሰብ አለን በእኛ ህብረተሰብ፣ ማለት ነው። አንድ ሰው ዝም አለ ማለት እውነት ነው ሳይሆን፣ በቃ ነገሩ አይመጥነኝም፣ ያ ሰው የተናገረው ነገር አይመጥነኝም። የተናገረው ነገር ከኔ ህይወት ጋር አይገናኘውም፣ እኔን አይገልፀኝም። ጉዳይም አይደለም። ምክንያቱም እኔ የምሮለው ላይፍ ሌላ ነው። የሚያወራው ደግሞ ላይፍ አይነት ደግሞ ደግሞ ፋንታዚ ገጣጦ የሚያወራው ደግሞ ሌላ ነው። ሰውም ደግሞ የሚረዳው በሌላ ነው። ሰው የራሱ ጉዳይ ብለህ ንቀህ የምትተው ነገር አለ። ኢቭን እንኳን ላይክ ከጥፍር ቆሻሻ እንኳን ማትቆጥረው ነገሮች አሉ። አንዳንዴ ንቃቸው የምትተዋቸው ማለት ነው። ገባ እንደዚህ አይነት ሰዎች አሉ። ግን በጣም በሚያሳዝን ሁኔታ ደግሞ ማህበረሰብ ደግሞ አለ። ዝም ስላልክ ብቻ በቃ ይሄ ነገር እውነት ነው ማለት ነው። በቃ ዝም አለ ማለት ነው ወይ ዝም አለች ማለት ነው የሚባል ነገር ማለት ነው። እና ዝምታ በአጠቃላይ እኔ ድሮ የምለው ነገር ነው፣ ውሸት በጣም ብዙ ታሪክ ነው ያለው ውሸት በጣም ብዙ ታሪክ ብዙ ታሪክ ነው የሚወራበት። እውነት አንድና አንድ ቁርጥና ቀጥ ያለች ነገር ናት። ከዛ በላይ ምንም አትወጣም፣ በቃ እውነት ስለሆነች ማለት ነው። ምንም ወደዚህም አትሄዱም፣ ወደዚህም አትሄዱም፣ ወደዚህ ነው የምትሄዱት። ያ እውነት ነው። ሰው ያ ማለት የሰው ልጅ ዝም አለ ማለት ወይ እንደ ድክመት ወይ ነገሮችን ሌላ ሲያወራው ነገር እንደ እውነት አርግታችሁ የምታስቡ ሰዎች ቢያንስ ለራሳችሁ እራሱ ግንዛቤ ውስጥ አርግታችሁ ምን ከምን ጋር ብያያዝ ነው እንደዚ ነገር ሊፈጠር የሚችለው ብላችሁ ከግምት ውስጥ ብታስገቡ ጥሩ ነው ብዬ አስባለሁ። ለራሳችሁ ብለን ብታወሩት ነገር ብትጠረቀቁ ብዬ አስባለሁ። ቢከዝ ያለንበት ሀገራችን ሁላችንም የምንቻቻለው በዘመድና በጓደኝነት በዝምድና በቤተሰብ የክሌክሌ የክሌክሌ ስለሚባባል ነው እንጂ ማናችንም በምናረው ነገር ላይ በሕግ የምንጠይቅ ሰዎች ነን። አለቀ። አንድን ሰው ተነስታችሁ ስሙን ጠቅሳችሁ እስከጠራችሁ ድረስ ስሙን ጠቅሳችሁ እስከተሳደባችሁ ድረስ እዚህ ሀገር በአማርኛ ማወራችሁ፣ በቻይንኛ ማወራችሁ፣ በወላይተኛ ማወራችሁ በአንድ በፕሮፌሽናል ሰርቲፊኬት ባለው ሰው ተጠርጉሞ እስከተከሰሳችሁ ድረስ ተጠያቂ ወይ ደግሞ ተቀጭም ትሆናላችሁ ማለት ነው ሰው አንድ ኦፍ ደ ማንኛችንም የምናገረውን ነገር በስነስርዓት ብንናገር አሪፍ ነው አይ በዚህ መልኩ ነው የሚሆን ነገር ከሆነ ደግሞ አንድ ሰው የራሱ የሆነ ገደብ አለው ያ ገደብ ደግሞ ሊሚቱ ሊያልፍ ይችላል እኔ ራሴ ገደብ ነበረኝ ፋኒም የራሱ ገደብ ነበረው ሰው ያንተ ገደብ አልፎ የምትሄድበት እርምጃ በዚህ ነው ሄድን ፈለገው ካል የራስን መብት ነው ገባ። እኔም ምንም አንተን የምጫለ ነገር የለም ቻለውን ብሄ ደግሞ ምንም አይነት ነገር የለም። ቢኮዝ ይሄ የአንተ ውሳኔ ነው ገባ። የእኔም ውሳኔ ነው የእኔም ደግሞ ውሳኔ ደግሞ ሆኖ ደግሞ ከዚህ በፊት ያደረግኳቸው ነገሮች አሉ። ገባ። ፐብሊክሊም ፕራይቬትሊም ማለት ነው ነገሮችን ለማስተካከል ፐብሊክሊም ወጥቼ ተናግር ያለው፣ ፕራይቬትም ደግሞ ከሷ ጋር ባለው ነገር ለማግባባት ብዙ ነገር አድርግ ያለው ሰው ያልተስማማ ነገር ወይ ደግሞ እሱ እንዳለው የማይሰራ ነገር ከሆነ አይሰራም ማለ ስለማይሰራ ተመልሰን እንለያያለን። አዴንዶ ደይ ግን የሰው ልጅ የሆነ ሰዓት ላይ ማቆም መቻል አለበት። እዚህ ጋር ግን ወይ ደግሞ እንድትቀጥይበት። አብዛኛው ሰው ደግሞ ምንድነው የሚለው ድራማ ነው፣ ለብር ብላችሁ ነው የውሸት ነው የምትጣሉት። ይህንን ነገርም በዛው ብትናገሪ ለተመልካቹም ግልጽ ለማድረግ እኔም ጨምሬ ይናገራለሁ። ለምን አብዛኞቹ ወደ እንደዚህ አይነት ነገር የሚወሰደው ስለሆነ ነው። በቃ ኦልሬዲ እኛ እስከዛሬ መልሰን አናውቅማ። እውነት ድራማ ቢሆን እውነት ለብር ቢሆን ዩቲባችሁ ቀዝቅዞ ነው ምናምን ያለውን ነገር ግልጽ ለማድረግ የሚያህል እንደዚህ አይነት ሰጣ ገባ ውስጥ የምንገባው ይሄን ያህል ሜንታሊቲያችንን፣ ይሄን ያህል ማንነታችንን ዩቱብ ላይ ወደ ሚዲያ ላይ ሸጠን የሰራንበት ቪዲዮ የለም እስከዛሬ እኔ እስከማቆረስ እንደዚህ አይነት ማንነት ቢኖረንም፣ የመሰዳደር ማንነት ቢኖረን ከሰው ጋር የመመላለስ ሰጣ ገባ ውስጥ የመግባት ምናምን ላይቭ ላይ ገብተን አናውቅም በሕይወታችን እንደዚህ ከሰው ጋር በቃ መነታረክ አይነት ባህሪ ቢኖረን ኖሮ ያስኬዳል። እውነትም ብር ልንሰራ ነው በቃ የሆነ በቃ ታርጌታችን ብር ለመስራት ነው፣ ኦዲየንሱን ማጭበርበር፣ ማወናበድ ምናምን። እንደዚህ አይነት ሜንታሊቲ ስለሌለን፣ ይህንንም እነሱ እንዲረዱት በእኛ በኩል ያለውን ነገር ሶሻል ሚዲያ ላይ እስከመጣን ድረስ ሰው ስማችንን ሲያጠፋ፣ ተመልካቹም ተጨምሮ ሲያምንበት፣ እኛ ደግሞ አይ እንደዚህ አይደለም፣ በእኛ በኩል ያለውን ነገር እናገራለን። ገባሽ እዚህ ጋር ሲሪየስ የሆነ ጉዳይ ነው ግን እምልህ ነገር እያንዳንዱን ደግሞ ልታሳምን አችልም። የሰው ልጅ ዞሮ ዞሮ አንዴ የሰራህም ሁለቴ የሰራህም እኔ እኮ ከዚህ በፊትም ሰርቻለሁ ቪዲዮ፣ በጽሁፉም ብዙ የተናገርኳቸው የገለጽኳቸው ሀሳቦች ነበሩ፣ ግን ተደጋገሙ እነዚህ ነገሮች። አት ዚ ኤንድ ኦፍ ዘ ደይ ምን አለ መሰለህ፣ የሰው ልጅ አንዴ የማስረዳ ሁለቴ የማስረዳው ስር የማስረዳው መቀበል የሚፈልገው ነው የሚቀበለው፣ ማመን የሚፈልገው ነው የሚያምነው፣ መስማት የሚፈልገው ነው የሚሰማው። ሞስት ኦፍ ዘ ፒፕል ደግሞ ቶክሲክ የሆኑ ሰዎች ናቸው አብዛኛዎቹ ማለት ነው። እኔ ማንንም ፈረው የለም በዚህ ምድር ላይ ማንንም ሰው መናገር ካለብኝ መናገር ችላለው መናገር ደግሞ የምችለው በአግባቡ ሁኔታ ነው ገባ አይደለ እንጂ እኔም በማህበረሰቡ ዘንድ በደንብ ነው የምሰደበው ግን ተሰደብኩ ብዬ ደግሞ ከማንም ጋር ሰጣ አገባ ውስጥ አልገባም መለስ ምን ይላል እንደፈለግ ተወራጭ መላጤን እስካልነካ ድረስ ይላል እኔ በዛ ስትራቴጂ ነው የምኖረው ማንም ሰው ተነስቶ ኢንተርኔት ላይ መሳደብ ይችላል እኔንም ላይ ገባ አንቺ የባብ ልጅ አንቺ ዲቃላ ምናምን አውጥተጣላት ምናምን እኔንም ማለት ይችላሉ እያሉም ነው አይ ግን አይዶን ኬር ለምን እንደሆነ ታቃለ። አትብሉ ማለት አችልም። ልክ እንደዛው በህግ መጠይቅ የምትፈልገውን ሰው በህግ መጠይቅ ትችላለህ። ያንተ መብት ነው። ግን ፊዚካሊ ተች ካልተደረግኩ ድረስ የማንም ስድብ እኔ ላይ ምንም ለውጥ አያመጣም። የማንም አድናቆትም እኔ ላይ ምንም ለውጥ አያመጣም። ገባ አዴንድፍትደ ምልልፈልጌ ነው የሰው ልጅ አንዴም ነገርከው ሁለቴም ዛሬም ተናገርን። ለወደፊት ምናልባት ሶስተኛውም ልንናገር እንችላለን። ማመን የሚፈልገውና መቀበል የሚፈልገው ነው የሚቀበለው። ጤነኛም ደግሞ ጭንቅላት ደግሞ አብዛኞቹ ደግሞ ያላቸው እንደዚ፣ ቶክሲክ ውስጡ ድራማ ውስጥ መግባት የሚፈልጉ ሰዎች ደግሞ ጤነኛ ጭንቅላት የላቸውም። ዴ ደ ገባ በቀም የሚፈልጉት ግማሾቹ የራሳቸውን ቢዝነስ ነው የሚያደረጉበት፣ ግማሾቹ ደግሞ የአንተን መለየት ወይ ደግሞ የኛ መለየት ይፈልጋሉ። እና እኛም ደግሞ ግማሾቹ ደግሞ አንተም የእነሱ ያዘጋጁልህ አይነት ኢማጂኔሽን ያላት ሴት እንድታገባ ይፈልጋሉ። አይሮም ነው ብዙ የሚፈልጉ ፍላጎቶች አሏቸው። እዚህ ኮሜንት ላይ ማለት ነው። ግን ኦፍ ኦፍ ዴ እኔ ሳምራዊት ሙሉጌታ ነጋ እና ፋኑኤል ገመቹ በይ ነው ኑሮ የምንኖረው፣ ገባ አይደለም። ማንም የማንም ሀሳብ እኛ ጋር መጥቶ የሚወስንልን ነገር የለም። እሱም የራሱን ሀሳብ መወሰን የሚፈልግ ከሆነ የራሱን ሀሳብ ይወስናል። እኔም የራሴን ሀሳብ መወሰን የሚፈልግ ከሆነ የራሴን ሀሳብ ወስናለሁ። ሲክስ እሱም የራሱን የቻለ ሰው ነው አይደለ? አንተ ሀያ ስምንት ዓመት ነው። ሰው ብቻ ምንድነው መጨረሻው? እሱም የራሱን መወሰን የሚፈልገው ነገር ካለ ይወስናል። እናንተ ስላላችሁ ስላላላችሁ፣ ኮሜንት ላይ መታችሁ ስለጻፋችሁ፣ የምትመኙትን ስለወራችሁ እኛ ህይወት ላይ ምንም እንግዲህ፣ ምንም ማለት ነው ላይክ አት ኢንድ ኦፍ ዲ ዴ አናውቃችሁም። ላይክ እኔ ፕራይቬትሊ ስለማላውቀው ሰው ማንኛውንም አድቫይስ ወስጄ አብሶ ባድ አድቫይስ መጥፎ አድቫይስ ወስጄ በህይወቴ ላይ ምንም አይነት ውሳኔ አልወስንም። ሶሪ ፐርሶናሊ ሰው እናንተ ገና አይቷችሁ የማያውቅ አይቻችሁም አላውቅ ሰው፣ መታችሁ እንደዚህ አድርጋት እንደዚህ ውርውራት፣ ያውቁናል ግን፣ አንዴ ድምድዴ የራሳችሁን ባድ ኢነርጂ የራሳችሁ ጋር ያዙት። እኛ ጋር ወረወራችሁ አልወረወራችሁ እኛ ቤት ውስጥ አይገባም፣ በእኔ በኩል እኔ ቤት ውስጥ አይገባም። ሰው የራሳችሁን ባድ ኢነርጂ ራሳችሁ ያዙት። የምትፈልጉት የምትመኙትን ደግሞ ፈጣሪ ከፈቀደው ፈቀደው ነው አለቅ ወይና የእናንተ ስለት ይሰምራል ወይ እኛ ስለት ይሰምራል። አንዶብ ዘዴ ገባችሁ አይደለ? ሴጣንም ፈጣሪም ሊያሸንፍ አይችልም። የሚያሸንፈው አንድ ነገር ብቻ ነው። ሰው እናንተ ሴጣን ሆናችሁ የምትመኙት ነገር ትመኛላችሁ፣ መብታችሁ ነው። ሴጣን ስራው እሱ ነው። እኛም ደግሞ እኔ እንደ አንድ ግለሰብ ደግሞ የምመኘው ነገር ለራሴ ላይፍ የምመኘው ነገር አለ። የምመኘው ደግሞ ጥሩ ነገር ነው። ጥሩ ነገር ከተመኘው ደግሞ ፈጣሪ ጥሩ ነገር ነው የሚፈልገው ከአሳካው አሳካው ነው፣ ካላሳካው እንግዲህ አላሳካውም ነው። ዳስር ገባ አይደለም። ሰው ዝም ብላችሁ ኢነርጂያችሁ እናታቃጥሉ የሆነ እንትን ላይ እሱ የሰው ላይፍ ላይ የማያገባችሁ ላይ ማለት ነው። እኔ አንዳንዴ በጣም ግርም ነው የሚለኝ እንትን ያው የወለዱህም ይመስለኛል የወለደህ እንኳን እንደዛ አላለም። ገባ በባላይ እንደዚህ አርግ እንደዚህ አርግ ምናምን ህዋር ብሏል እና ሁላቸውም ሳምሪ ከናዳባችሁ ነው በብዛት የምናደደው ሁሉም ላይ ሲሆን እንደዚህ በጣም መጥፎ። በቃ የሰው ልጅ እንዴት ነው? ሰው መሆን እኮ ባይችል የራሱን ላይፍ አሁንኛ በራሳችን ዛቢያ ነው የምኖረ የራሱን ላይፍ በራሱ ዛቢያ መኖር ይችላል። ግን ነው የራሱ ላይፍ ኦልሬዲ ዲስትሮይ ሆኖ

ያ ስለሆነ ሰው ላይፍ ላይ መተው ያ ነገር ላይ ማንፀባረቅ ይፈልጋሉ ወይ ደግሞ ያን ነገር መስጠት ይፈልጋሉ ሰው አት ኤንድ ኦፍ ደ እንደነገርካችሁ ነው። እሱም ትልቅ ነው እኔም ትልቅ ነኝ። የሰውን አድቫይስ መቀበል የምንፈልገውን እንቀበላለን፣ የማንቀበል የምንፈልገውን ደግሞ አንቀበልም። ኢነርጂያችሁን አታባክኑ ልላችሁ ፈልጌ ግን በእኛ በኩል ያለው ሁለታችንም ደ የሚያመሳስለን ነገር ምንድነው በቃ እኛ በራሳችን ዚያያን የምንንቀሳቀሰው የራሳችን ዩቱብ ነው የምንሰራው። የራሳችን አይዲያ በራሳችን ዛቢያ ማ ማንም ሰው ሳናስገባ ማንንም ሰው ሜንሽን ሳናደርግ ከሌን ሰው እየወቀስን ከሌን እየወቀስን እንደዚይነት ቪዲዮ አንሰራም በብዛት ለምን ይሄ ኮሜንት ላይ ምንድን ነው ኮሜንት ላይ አልጻፍም፣ ግን ቪዲዮ እየሰሩ እነሱ ለብር ብለው ነው ድራማ ነው እየሰሩ ያሉት ምናምን የሚሉት ነገር አለ። እና ይሄ ነገር እውነት እኛን አይወክልም እውነት እኛን የሚያውቀን ሰው እንደዚይነት ነገር ይሄ ነገር ድራማ ሊሆን አይችልም። በታሪክ ማለት ነው እዚህ ጋ ሁለት ልጆች አሉን። ሁለት ልጆች ወደፊት አድርገው የሚያዩት ነገር ነው ይሄ ራሱ ገና ወደፊት ያሳስበናል። በጣም የምንሳቀቅበት ነገር ነው ገባሽ? ልጆቹ አይተው ወደፊት ምንድን ምን ብለሽ ነው የምታስረጃቸው? ገባሽ? ይሄንን እኛ እንደ ቢዝነስ ወስደን በታሪክ ልንሰራውም አንችልም። ይሄ እኛና እግዚአብሔር ነው የምናውቀው። እንደዚህ አይነት ሜንታሊቲ ማንነትም የለንም። ግን አንድ እዚህ ጋር ነው የነሳኸው ነገር ማለት ነው። የሰው ልጅ ለገንዘብ ብለህ ነው እንደዚህ የምታደርገው ሲልህ፣ ለአንተ አስቦልህ እንዳይመስልህ። ለአንተ አስቦልህ ሳይሆን ኦሬዲ አንተ ለገንዘብም ብለህ እራሱ ብታረገው ቢሆን ኖሮ ራሱ ያን ነገር እንድታረገው አይፈልግም። ለምን አዲንዶስ ደደ ዩጋር ለረት ማ ባ አይደለ በእንደዚህ ነገር ላ ይሁ ዋው ሰው አይፈልግም። ሰው ግን ስለማያደርግልህ በጀርመኛ ላይክ ደስ ስለማይላቸው ለአንተ ለስኬትም ለምንም ደስ ስለማይላቸው ያላቸው አማራጭ ለገንዘብ ብሎ እኮ ነው ውስጣቸው እያወቀ ማለት ምክንያቱ እንደዚህ አይነት ካይንድ ኦፍ ቲንግ ለገንዘብ ልጅ እያላችሁ ራሱ ስታስቡ ጤነኛ አይምሮ ካላችሁ ለገንዘብ ነው የሚል አይባልም። ሲጀመር ጤነኛ አስተሳሰብ ያለው ሰው ማለት ነው፣ እኛንም የሚያውቀው ሰው እሱ እንዳለው። ግን ይሄ ሰው የአንተ ፋን አይደለም፣ ሲጀምር ሊሆንም አይችልም የአንተ ድብን